ይህን የደም ማነስ ለመከላከል የሚከተሉትን ማድረግ ይጠበቅባቸዋል። ለምሳሌ የመጀመሪያው በብረት የበለጸጉ ምግቦችን መመገብ ለምሳሌ ስጋ፣ ጠይ ስጋ፣ ዶሮ፣ አሳ መመገብ በጣም አስፈላጊ ነው። ሌላኛው ቅጠላቅጠሎች፣ ቅጠል፣ ስፒናች፣ ጎመን መጠቀም አስፈላጊ ነው። ሌላ ጥራጥሬና ፍራፍሬዎችን መመገብ ለምሳሌ አተር፣ ባቄላ፣ ለውዝ ምናምን መመገብ አስፈላጊ ነው። እንዲሁም ምግቦች ለምሳሌ ምግቦች እንቁላል ሊሆን ይችላል። ሙሉ የእህል ውጤቶች ሙሉ የእህል ውጤቶች ሩዝ፣ ፓስታ መመገብ በጣም እነዚህ በደም ማነስ የሚመጡ በሽታዎችን ይቀንሳል። ኛው ቫይታሚን ሲ የበለጸጉ ምግቦች መመገብ ለምሳሌ ብርቱካን መመገብ፣ ቲማቲም፣ ድንች፣ ጎመን እና ቃሪያ መመገብ በጣም አስፈላጊ ነው። ሌላኛው በፎሊት ምግቦች የበለጸጉ ምግቦችን መመገብ እነ ብርቱካን ጭማቂ፣ አቮካዶ፣ ምስር፣ ባቄላ፣ አረንጓዴ ቅጠላ ቅጠሎችን መመገብ በጣም አስፈላጊ ነው። ሌላኛው ሐኪሙን ያማክሩ። እንግዲህ የደም ማነስ ምልክቶች ከታዩ ምልክቶችን በሌላ ቪዲዮ ሰራላችኋለሁ። እነሱም ምልክቶች ከታዩ ሐኪሙን ማማከር ያስፈልጋል። ምናልባት ሐኪሞቹ የደማነስ ምርመራ እንዲያደርግላቸው እንትን ይላል። ሌላኛው በብረት የበለፀጉ ምግቦችን እንድትመገቡ ሊመክራቸው ይችላል። ፎሊክ አሲድ ያላቸው ምግቦችን እንድትመገቡ ሊያደርግ ይችላል። እና ቫይታሚን ሲ እና የተለያዩ ቫይታሚን ቢ፣ ቫይታሚን ቢ ኮምፕሌክስ የተመጣጠነ ምግቦችን እንድትመገቡ ስለሚመክራችሁ ሐኪሙን ማማከሩ እንዳይረሱም። ቪዲዮውን ስላያችሁት እናመሰግናለን። ላይክ ሰብስክራይብ ማድረጉን እንዳትረሱም። በሌላ ቪዲዮ ስለምንገናኝ ሰብስክራይብ አድርጎት ይመቻችሁ።